ጨፍጫፊው ጀኔራል ሀምዳን ዳጋሎ፣ አንዳንዶች ይህ ጀኔራል ሀምዳን ዳጋሎ ሐሜት የሚባል ሰውዬ ለኢትዮጵያ ብሔራዊ ጥቅም አስፈላጊ ነው እያሉ ይከራከራሉ። አልተገናኝቶም። ይህ ሰው በምንም መልኩ አስፈላጊያችን አይደለም። ሰላም፣ እንዴት ናችሁ ውድና የተከበራችሁ ተመልካቾቻችን? ዛሬ ወደ እናንተ ልናደርስላችሁ የወደድነው ከሰሞኑ በጎረቤታችን ሀገረ ሱዳን ውስጥ እጅግ አስቀያሚና አስጠሊታ ድርጊት ተፈጽሟል። በሱዳን ጦርነት ውስጥ የፈጥኖ ድራሽ ኃይል መሪ የሆነው ጄኔራል ሐምዳን ዳጋሎ ሰሞኑን በተቆጣጠሯት አልፋሻር ከተማ ውስጥ እጅግ አስቀያሚ ድርጊት ሰርቷል። ንጹሃንን በአደባባይ ሲረሽኑና ሲጨፈጭፉ የሚታዩ ምስሎች ወደ ማህበራዊ ሚዲያ መጥቷል። ይህንን አስመልክተን ጄኔራል ሐምዳን ዳጋሎ ማን ናቸው የሚል ፕሮግራም ወደ እናንተ ለድና ደርስ ወደድን። እስከ መጨረሻው ድረስ አብራችሁን ከሆናችሁ ይህን ፕሮግራም ትሰማላችሁ። ላይክ እና ሼር በማድረግ ቤተሰብ እንድሆኑ ጋበዝን። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ወደ ፕሮግራሙ እንግባ። ይህ ግለሰብ የዛሬ 25 አመት ተራ የግመል ነጋዴ ነበር። በ2003 ዓመተ ምህረት በአውሮፓውያን አቆጣጠር የአልበሽር መንግስት መልምሎት ጃን ጃዊድ የተባለውን ሚኒሻ እየመራ በጥቆች የፉር ጎሳዎች ላይ የጅምላ ፍጅት እንዲያካሄድ ካደረገው በኋላ ነው ዓለም ስሙን ያወቀው በዳርፉር የዘር ማጥፋት ዘመቻ ውስጥ በነበረው ሚና፣ በዓለም ፍርድ ቤትም ዛሬ ላይ ይፈለጋል። አልበሽር በዳርፉር በተሰጠው አገልግሎት ተደስቶ ወደ ካርቱም አስመጣውና ራፒድ ሰፖርት ፎርስ ወይም አርኤስኤፍ የሚባል ልዩ ኃይል መሪ እንደሆንም አደረገው። አላማው በካርቱምና በኦምዱርማን የሚነሱ ተቃውሞዎችን ጸጥ እንዲያደርግ ነበር። ነገር ግን የሱዳን አብዮት ሲለኮስ ጀኔራል ሀምዳን ደጋሎ ከጦር ኃይሎች ጋር ተባበረና አልበሽርን ገለበጠው። በ2019 በተቋቋመው የሽግግር መንግስት ውስጥ ሁለተኛ ሰው ሆኖ ተሾመ። ከዚያ በኋላ ሰውየው ወደ ህገወጥ የወርቅ ንግድና መኒ ላውንደሪንግ ነው የገባው። በዚህም ባካበተው ሀብት በጣም ሰክሯል። ጄኔራል አብዱል ፈታህ አልቡርሃን እርሱ በሚመራው ፈጥኖ ደራሽ ልዩ ኃይል ወደ ዋናው ሚሊታሪ እንዲቀላቀል ሲጠየቅ ነው የአሁኑ ጦርነት የፈነዳው። ይህ መሐይምና ጨፍጫፊ ግለሰብ በመላው ዓለም የተወገዘ ነው ከጀርባው ዩናይትድ አረብ ኤምሬት የምትባል ሀገር ስላለች ነው እስካሁንም የቆየው፣ እንጂ የዛሬ አራት ዓመት ያልቅለት ነበር። እርሱ የሚመራው ጦር በአብዛኛው ከጃንጃዊድ ጎሳ የተመለመለ ነው። ይህ ጦር አንድ አካባቢ ሲደርስ በአካባቢው ህዝብ ላይ ከባድ የጅምላ ፍጅት ያካሄዳል። ሰሞኑን የሰሜን ዳርፉር ዋና ከተማ የሆነችው አልፋሽርን ሲይዝ ከ ሶስት ሺ ያላነሰ ህዝብ ከአልቡርሃን ጋር ተባብራችኋል በማለት ጨፍጭፏል። ይህንን ግለሰብ ከሚረዱት ኃይሎች አንዱ የኢትዮጵያ መንግስት ነውም ይባላል። ይህ ውሸት ነው። ሰውየው ካልቡርሃን ጋር ከተጣላ በኋላ ከኢትዮጵያ መንግስት ጋር ምንም አይነት ግንኙነት የለውም። ስለ ህዳሴው ግድብ መጠናቀቅ የሰጠው መግለጫ የእርሱ ጥላት የሆነችውን ግብፅን ለማብሸቅ እየተናገረው ነው እንጂ ለኢትዮጵያ የሚጨነቅ ሰው ስለሆነም አይደለም። በዚህ ጊዜ አርኤስኤፍ ባልፈሽር ከተማ በፈጸመው ጭፍጨፋ ሳቢያ አለም በሙሉ እያወገዘው ይገኛል። እኛም የተሟላ መረጃ ሳንይዝ ይህንን ጨፍጫፊና በዓለም ፍርድ ቤት የሚፈለግ መሀይም ግለሰብ ለኢትዮጵያ ብሔራዊ ጥቅም ያስፈልጋል እያል አናቦካውም። ብሔራዊ ጥቅም በፌስቡክ የሚቦካ የሽልጦና የእንጀራ መጋገሪያ ሊጥም አይደለም። ስለዚህ ይህ ሰው እጅግ አደገኛና ማህበረሰብን የሚጨፈጭፍ መጥፎ ሰው ነው ጄኔራል ሀምዳን ደጋሎ።